በቴክኖሎጂ የታገዘ አዲስ የግጭት ቅድመ ማስጠንቀቂያና ፈጣን ምላሽ አሰራር ይፋ ሆነ። የሰላም ሚኒስቴር ከአውሮፓ ህብረት እንዲሁም ደግሞ ከአሜሪካና ከኔዘርላንድስ መንግስት ጋር በመሆን ይፋ ያደረጉት ፕሮጀክቱ በቀጣይ አስር ወራት በሶስት ክልሎች ላይ የሙከራ ትግበራው የሚደረግ ነው ተብሏል። በዚህ ላይ ተጨማሪ ያለን ቀድሞ በፌዴራልና በአርብቶ አደር ጉዳዮች ሚኒስቴር ስር ሲተገበር የቆየው የኢትዮጵያ የግጭት ቅድመ መከላከልና ማስጠንቀቂያ አሰራር በነበረው ደካማ መረጃ ፍሰትና ና ተያዝ ችግሮች ምክንያት ውጤታማነቱ ያን ያህልም እንደነበር ይነሳል። አሁን ላይ በአዲሱ አደረጃጀት ይህንን ስራ በስሩ የሚያስተዳድረው የሰላም ሚኒስቴር ተደረገ ባለው ጥናትም ይኸው ችግር መለየቱና አሰራሩን ማዘመን በጥናቱ እንደ መፍትሄ መመልከቱን ይጠቁማል። ይህንን ምክር ሀሳብ መሰረት አድርጎ ነው ታዲያ አዲሱ የቴክኖሎጂ ቅድመ ግጭት መከላከልና ማስጠንቀቂያ ፕሮጀክት ወደ ስራ መግባቱ የተነገረው ከፌዴራል አንስቶ እስከ ታችኛው የቀበሌ መዋቅር ድረስ ግጭት ከመከሰቱ አስቀድሞ አመላካች መረጃዎችን አሰባስቦ ያቀርባል የተባለው ይኸው አሰራር ደህንነትን ለማስጠበቅ አስፈላጊነቱ በጽኑ የታመነበት ነው ተብሏል። ትልቁ ግጭት ተከስቶ ገና አደጋ ከማድረሱ በፊት መረጃዎች ይመጣሉ። ከሶሳይቲም ወይም ከህብረሰቡ ይመጣል። ከዛ በኋላ አደጋ እንዳያደርስ ቀድሞ ለመከላከል የታሰበው መሆኑ እጅግ በጣም ወሳኝ ነው ተብሎ ነው። ሰላም ሚኒስቴርም እንዳገርም ታስበበት ሰራ መረጃ ከታች ከህብረሰቡ ይመጣል። ከመከሰታቸው በፊት በቁጥጥር ስር እንዲውል የታሰበ ፕሮጀክት በመሆኑ እጅ በጣም ወሳኝ ነው። ለሴኩሪቲ በተለይ ለሴኩሪቲ ጥሩ ይሆናል ተብሎ ነው የተጀመረው። ለመነሻነት በኦሮሚያ በደቡብ ህዝቦችና በጋምቤላ ክልሎች ስር በአምስት ዞኖች በ12 ወረዳዎችና ስልሳ ቀበሌዎች ላይ ተግባራዊ የሚደረገው ይህ ፕሮጀክት መረጃዎች ከተለያዩ ወገኖች የሚሰበሰቡበትና ሊከሰቱ ለሚችሉ ግጭቶችም በመንግስት በኩል ቅድመ ዝግጁነት የሚፈጠርበትን የተሻለ ስርዓት የዘረጋ ነውም ተብሎለታል። በእያንዳንዱ ናሙና ወይንም ፓይለት ቀበሌዎች ሲችዌሽን ሩም የምንለውን ነገር መስርተናል፣ ሴት አፕ አድርገናል። እና በዛ ሲችዌሽን ሩም በፊልድ ሞኒተርስ ከህዝቡ በቴክስት እንደገና ከህዝቡ እንዲሁም ደግሞ ከተለያዩ ሚዲያዎች ሞኒተር አድርገን የምናመጣውን ኢንፎርሜሽን በማስገባት ያ ምን ይባላል አለርት መጣ ይባላል አለርቱ በሲግናል ምልክት ማለት ነው፣ ወይም በኢንሲደንስ የተከሰተ ግጭት ወይም በአጠቃላይ በሲቹዌሽኑ ባለው ሁኔታ ማለት ነው። በዛ በመልክ ሲመጣ ያንን ወስደን ለዚህ ምን አይነት ምላሽ ያስፈልገዋል የሚለው ከታች ከወረዳ ይጀምራል። መረጃዎች ባመለከቱት መሰረትም ተጠባቂ ነው የተባለው ግጭት ሳይፈጠር ባለበት ለመቆጣጠር የመረጃው ትክክለኛነት ተረጋግጦ የሚመለከተው አካል ሳይዘገይ ምላሽ እንዲሰጥበት እድል ይፈጠራልም ነው የተባለው። ይሄ መረጃ ትክክለኛ ነው ወይ ብለው ከተለያየ ምንጭ ስለሚመጣ መረጃውንም ያመሳክሩታል። ትሪያንጉሌሽን የሚባለውን ይሰሩና ትክክለኛ መረጃ መሆኑ ሲታወቅ ነው፣ ለስቲሪንግ ኮሚቴ የሚባል አለ። ስቲሪንግ ኮሚቴ ማለት የምላሽ ማስተባበሪያ ኮሚቴ አለ። እዛ ውስጥ ፖሊስ፣ መከላከያ፣ አደጋ መከላከልና ዝግጅነት ሁሉም ያሉበት ነው። ለነሱ ሲቀርብ ያንን ያዩና ይሄን በምን መልኩ ምላሽ እንስጠው የማን ማንዴት ነው፣ የሰብአዊ እርዳታ ያስፈልጋል ወይ የጸጥታ መዋቅሩ ኢንቮልቭድ እንዲሆን ያስፈልጋል ወይ ብሎ በዛ በቀረበላቸው ደንብ በተዋቀረ መረጃ መሰረት ወዲያው ኢንተርቬን ያደርጋሉ ማለት ነው። በዋነኛነት ከህዝቡ የመጡ ጥቆማና መረጃዎችን እንደ ግብአት ይጠቀማል የተባለው ይህ አሰራር ህብረተሰቡ ተሳትፎ እንዲያደርግበትም በሙያተኞች የታገዙ የተለያዩ ግንዛቤ መፍጠሪያዎች እንደሚደረጉ ሰምተናል። በሌላ በኩል ከኔትወርክ መቆራረጥ ጋር በተገናኘ አሰራሩ ውክል እንዳይገጥመው ታስቦበት ራሱን በቻለ የመረብ ግንኙነት ስራው ይከወናል መባሉም እንዲሁ ተነግሯል። ፕሮጀክቱ ይፋ በሆነበት ወቅት የፋይናንስና የቴክኒክ ድጋፍ ተሳትፎ ከነበራቸው አካላት መካከል የአውሮፓ ህብረትና

ይህ ድጋፍ የሰላም ሚኒስቴርንና የየክልሉ አጋሮችን የግጭት ምልክቶችን ውጤታማ በሆነ መልኩ በመለየት ፈጣን ምላሽ እንዲሰጣቸው በማድረግ የግጭት በተለይ የሀብት ፍላጎቶችን ለመቅረፍ እንደሚያስችላቸው ዩኤስኤአይዲ ያምናል። በተጨማሪም ድጋፉ የመንግስትን የለውጥ ጥረትም የሚደግፍ ይሆናል።

አብዛኞቻችሁ እንደምታውቁት የአውሮፓ ህብረት ዓለም አቀፍ ግጭትና አለመረጋጋቶችን የመፍታት ስትራቴጂካዊ ፍላጎት አለው። በዚህ ረገድ በዓለም ዙሪያ ከሚሰሩትም ተርታ ቀዳሚው ነው፣ በተለይም የሀገራትንና የተቋማትን አቅም ለማሳደግ ድጋፍ በማድረግ በዚህ የአሁኑ ወሳኝ የአውሮፓ ህብረት ለኢትዮጵያ ግጭቶችን ከመፈጠራቸው በፊት የመቆጣጠር የቅድመ ግጭት ማስጠንቀቂያ አሰራርን የማሻሻል ድጋፍም ህብረቱ ለኢትዮጵያ ሰላምና መረጋጋት ያለውን ፍላጎት የሚያረጋግጥበት ነው። conflict is critical to effectively diffuse tensions before they escalate. የመንግስትን ቀድሞ ግጭት የመከላከል አቅም ያሳድጋል የተባለው ይህ ፕሮጀክት የየሀገራት ተሞክሮ የተወሰደበት መሆኑና በመንግስት በኩልም ተጠያቂነትን የማስፈን አግባብን እንደሚፈጥር ተመልክቷል። ፕሮጀክቱን በቀጣይ በተለያዩ ክልሎች የማስፋት እቅድ ስለመያዙም የሰላም ሚኒስቴር አስታውቋል። የዓለም የአየር ንብረት ለውጥ በአንድ ሀገር ለሚኖሩ ሰዎች ብሎም በሀገራት መካከል ሰላም ለመፍጠር ከፍተኛ አስተዋጽኦ እንደሚያደርግ ተነገረ። የዓለም የሰላም ቀን በአዲስ አበባ የአየር ንብረት እርምጃ ለሰላም በሚል ርዕስ የተከበረ ሲሆን በዚሁ ጊዜም ሰላምና የአየር ንብረት ለውጥ ከፍተኛ ቁርኝት እንዳላቸውና ለግጭት መንስኤ እስከመሆን ሊያደርስ እንደሚችልም ነው የተነገረው። በጣም ትንሽዬ ውሃ ከሆነች እዛ አካባቢ ያለችው ያችን ውሃ በጣም ብዙ አካላት የሚፈልጓት ከሆነ በዛች በውሃ መጣላታቸው አይቀርም። የከብት ግጦሹ ላይም እንደሱ ነው እየሆነ ያለውና ሆርን አፍሪካ ላይ አሁን ከጊዜ ወደ ጊዜ እየታየ የመጣው ምንድን ነው? ቢኮስ ኦፍ ክላይሜት ቼንጅ። አሁን በዚህ ኤክስቴንድድ በሆነ ሲቬር በሆነ ድራውት ድርቅ ምክንያት የሰላም መናጋቶች ከጊዜ ወደ ጊዜ እየጨመሩ እንደመጡ ማሳያዎች በርካታ ናቸው። ክላይሜት ቼንጅ ብዙ ጊዜ ዲስፕሌስመንትን፣ ይሄ ከቦታ የኑሮ መቋረጥንና የሰዎች መሰደድን ያመጣል። ይሄ በሆነ ቁጥር ደግሞ በሰዎች መካከል አለመግባባቶች ድሮ ይቻቻሉ የነበሩ ማህበረሰቦች እንዳይቻቻሉ እንዳይረዳዱ ማድረግ ላይ በርካታ ችግሮች እያሳየ እንደመጣ ማየት የቻልንበት ነው። ከአየር ንብረት ለውጥ ጋር ተያይዞ የሚመጣን ግጭት ለመክታት ኢትዮጵያ የተለያዩ እቅዶችን በመንደፍ እየሰራች መሆኑ በዚሁ ጊዜ የተነገረ ሲሆን የሰላም ሚኒስቴርም ማህበረሰቡ ስለ ሰላም ያለውን ግንዛቤ እንዲያሳድግና የሰላም ባህሉን እንዲገነባ ችግሮቹን ከስሩ ለመፍታት መሞከርን ጨምሮ ሌሎች ስራዎችንም እየሰራ መሆኑ ተገልጿል። የሰላም ሚኒስቴር ሰላምን ለመገንባት ብዙ ስራዎችን እየሰራ ነው ያለው። ለምሳሌ የሰላም ሀሳብን ለማጽረስ ብዙ ካምፔኖችን እናዘጋጃለን። የሰውን የግንዛቤ መጠን ለመጨመር ብዙ የምናከናውናቸው ካምፔኖች አሉ። በተጨማሪም ደግሞ የሰውን አንደርስታንዲንግ የሰው ማይንድ ሴት ለመቀየር የካፓሲቲ ቢልዲንግ ስልጠና እንሰጣለን። ለምሳሌ ለሪሊጅስ ሊደሮች፣ ለሃይማኖት አባቶች፣ ለሽማግሌዎች፣ ለተለያዩ የመንግስት አካላት ከወረዳ ቀበሌ ጀምሮ እስከ ሪጅን ድረስ የተለያዩ ስልጠና በመስጠት የሰላም ሀሳብ ወደ ውስጣቸው እንዲሰርጽ በማድረግ ብዙ ስራዎችን እናከናውናለን። ሰላምን ከአየር ንብረት ለውጥ ጋር አያይዞ ለመስራት እንደ ችግር ከተጠቀሱ ጉዳዮች ከላይኛው መዋቅር ጀምሮ እስከ ወረዳ ድረስ አቀናጅቶ የመምራት ችግር አንዱ ነው የተባለ ሲሆን ይህም ቀጣይ ትኩረት ተሰጥቶት የሚሰራበት እንደሆነም በዚሁ ጊዜ ሰምተናል። የዓለም የሰላም ቀን ሰላምን በሚነሱ ጉዳዮች ላይ ትኩረቱን በማድረግ በየአመቱ እንደ አውሮፓውያን አቆጣጠር ሴፕቴምበር 21 ቀን እንደሚከበርም የሚታወቅ ነው። የዩኒቨርሲቲ ተማሪዎች ከተመረቁ በኋላ የሚያጋጥማቸውን የስራ እድል እጥረትና የ የብቃት ማነስ ችግርን ለመቀነስ ይረዳል የተባለ አዲስ ፕሮጀክት ይፋ ተደርጓል። የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅትና የህጻናት አድን ድርጅት በጋራ በመሆን የጀመሩትና ለአንድ አመት ይቆያል የተባለው ይህ አዲስ ፕሮጀክት በኢትዮጵያ ባሉ በተመረጡ ስድስት ዩኒቨርሲቲዎች ውስጥ እንደሚተገበርም ሰምተናል። በወጣቶች እምቅ አቅም ግንባታ ላይ ትኩረቱን ባደረገውና በአሜሪካው ዓለም አቀፍ የልማት ተራድኦ ድርጅት የገንዘብ ድጋፍ ለአምስት አመታት እየተተገበረ ያለው ፕሮግራም አካል የሆነው ይህ አዲስ ፕሮጀክት ተማሪዎች ከተመረቁ በኋላ በትምህርት ባገኟቸው ክህሎቶችና በፍጥነት ተለዋዋጭ ሆነው የስራ ዓለም በሚፈልጋቸው ችሎታዎች መካከል ያለውን ክፍተት ለመሙላት እንደሚያግዛቸው ተነግሯል። አሰራሩ ተደራሽ የሚያደርጋቸው ተቋማትም የባህር ዳር፣ የሀዋሳ፣ የጅጅጋ፣ የጅማ፣ የመቀሌ እንዲሁም ደግሞ የሰመራ ዩኒቨርሲቲዎች እንደሆኑም ሰምተናል። በዚህ የአቅም ግንባታ ፕሮጀክት ታላም የተደረጉት እነዚህ ዩኒቨርሲቲዎች በአቅራቢያቸው ካሉ የቴክኒክና ሙያ ተቋማት ጋር ትስስር በመፍጠር በትምህርት በሚገኙ ክህሎቶችና የስራው አለም በሚፈልጋቸው ችሎታዎች መካከል የሚኖርን ያለመጣጣም ችግር እንዲቀርፍ ያደርጋል ተብሏል። በተጨማሪም በተመራቂዎች መካከል ቀና ግንኙነት እንዲኖር የሚያስችሉ የመማማሪያ መድረኮችን በማመቻቸት ዙሪያ ተግተው እንዲሰሩም ሰምተናል። ይህንኑ ፕሮጀክት ተግባራዊ ለማድረግም የአሜሪካ አለም አቀፍ የለማተዳደር ድርጅትና ህጻናት አድን ድርጅት ከሳይንስና ከፍተኛ ትምህርት ሚኒስቴር ጋር መፈራረማቸውን ሪፖርተራችን ቤተለሚት ባረክናት የዘገበችው። በኢትዮጵያ የሚገኙ መስማት የተሳናቸው ዜጎች ትክክለኛ ቁጥር እንደማይታወቅ የኢትዮጵያ መስማት የተሳናቸው ብሔራዊ ማህበር ገልጿል። በሀገራችን ለ ሀያ ሰባተኛ ጊዜ መከበር በጀመረው አለም አቀፉ መስማት የተሳናቸው ሳምንት ላይ እንደተነገረው የመንግስትና የግል ተቋሞች የሚያወጡት መረጃ የቁጥር ልዩነት እንደሚያሳይና በየጊዜው ጥናት አለመደረጉም ቁጥሩ በውል አለመታወቁ ምክንያት ነው ተብሏል። ለአብነትም የዓለም ባንክ እስካሁን ድረስ በኢትዮጵያ ሁለት ሚሊዮን የሚጠጉ ዜጎች መስማት የተሳናቸው መሆናቸውን የሚያሳይ መረጃ ያወጣ ሲሆን የኢትዮጵያ ማዕከላዊ ስታቲስቲክስ ኤጀንሲ ደግሞ በሀገሪቱ መስማት የተሳናቸው ዜጎች ቁጥር ከአንድ ሚሊዮን ያነሰ መሆኑን ያሳያል። የኢትዮጵያ መስማት የተሳናቸው ብሔራዊ ማህበር ያወጣው ሌላ አህዛዊ መረጃ ደግሞ ሶስት ሚሊዮን የሚደርሱ መስማት የተሳናቸው ዜጎች በሀገሪቱ መኖራቸውን ይገልጻል። ይህም በመንግስትና በሌሎች ተቋማት የሚወጡት መረጃዎች ያለባቸውን ከፍተኛ የቁጥር ልዩነት አመላካች ነው የተባለው። በመሆኑም መንግስት በሀገሪቱ ያሉትን መስማት የተሳናቸውን ዜጋዎች ትክክለኛ ቁጥር ለማወቅ መስራት አለበት ያለው የኢትዮጵያ መስማት የተሳናቸው ብሔራዊ ማህበር በዚሁ ዙሪያ ለሚሰሩ ተቋማትም ድጋፍ ሊደረግ እንደሚገባም አመልክቷል። መስማት የተሳናቸው ዜጎች በጤና በትምህርትና በሌሎች ዘርፎች ላይ ያላቸው ተጠቃሚነትን ለማጎልበት የዜጎች ትክክለኛ ቁጥር መታወቅ አስፈላጊ ነው የሚለው ማህበሩ በሀገሪቱ በተለያዩ በትምህርት ቤቶች በጤና ጣቢያዎችና በሌሎች መስሪያ ቤቶች መስማት የተሳናቸው ዜጎች አገልግሎት ለማግኘት እየተቸገሩ መሆኑን አንስቷል። ዜናው ታምራዊት ወልዱ ነው። ለኢትዮጵያ የሳይንስና ቴክኖሎጂ ፈጠራዎች እጥረት የኔትወርክ ፍጥነት ማነስ እና የዘርፉ መሰረተ ልማት እድገት ውስንነት ምክንያቶች ናቸው ተባሉ። ሊኩድ የተሰኘው በአፍሪካ የቴሌኮም መሰረተ ልማት ስራዎች ላይ የተሰማራ ተቋም ከዓለም አቀፉ አካታች የፈጠራ ውድድር ኤምአይቲ ጋር ተባብሮ ባዘጋጀው እና በኢትዮጵያም ከኢኖቬሽንና ቴክኖሎጂ ሚኒስቴር እንዲሁም ደግሞ ከስራ ፈጠራ ኮሚሽን ጋር በመሆን በከወነው የሳይንስና ቴክኖሎጂ ፈጠራዎች ውድድር መዝጊያ ስነስርዓት ላይ ነው ይሄ የተባለው። ሰባት ወራትን የፈጀው ና ከመላው አፍሪካ የተውጣጡ ከ ስድስት መቶ የሚበልጡ ባለሙያዎችን ያሳተፈው ውድድሩ የናይጄሪያ፣ የኬንያ፣ የግብጽ ና የደቡብ አፍሪካ ባለሙያዎች ያሸነፉበት ሲሆን እነዚህ አሸናፊዎችም በአሜሪካ በሚካሄደው ና የ አንድ ሚሊዮን ዶላር ገንዘብ ተሸላሚ በሚያደርገው የመጨረሻው አለም አቀፍ ውድድር ላይ እንደሚሳተፉ ተነግሯል። የቀድሞ የኢፌዴሪ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ በክብር እንግድነት የተገኙበት ውድድሩ በቁጥር ጥቂት ኢትዮጵያውያንን ያሳተፈ ሲሆን አብዛኞቹ የኢትዮጵያ መልካቾች ውድድሩ የሚጠይቀውን የዘመናዊ ፋይናንስ ዝውውር፣ የገቢ ማሳደግና ስራ ፈጠራ፣ የክሎት ማሳደግና እድል ከፋችነትን እንዲሁም ደግሞ የቴክኖሎጂ ተደራሽነት መስፈርቶችን ማሟላት ተስኗቸዋል ነው የተባለው። በመሆኑም ለመጀመሪያ ጊዜ በኢትዮጵያ በተካሄደው በዚህ ውድድርና ውድድሩን ታኮ በተዘጋጀው የውይይት መድረክ ላይ ኢትዮጵያውያን የቴክኖሎጂ ፈጣሪዎች ከሌሎች ሀገራት አቻዎቻቸው ሊወስዷቸው የሚችሏቸውን ልምዶች እንዲያውቁ የተደረገ ሲሆን ለፈጣሪዎቹ መበራከት የኔትወርክ ፍጥነትና የመሰረተ ልማት እድገት ወሳኝ ነውም ተብሏል። ኢንተርኔት እንደ ውሃ ቱቦ ነው። ስታገናኘው ነው እንግዲህ ቤት አሁን ታንከር ተክለ ታንከሩ ላይ ሄዶ እዛ ሄዶ እዚህ መጥቶ አንተ ጋር እስከሚቆይ ይቆያል ግን ቀጥታ መስመር ብታገናኝ ቀጥታ ይመጣል። ኢንተርኔትም ልክ እንደዛው ነው። አሁን የእኛ ኢንፍራስትራክቸር ከሌላው ዓለም ጋር በተለይ ከሌላው አፍሪካ ሀገሮች ጋር ቅርብ መገናኘት አለበት። ስሱ ሲገናኝ ወደ ሌላ ወደ ዴታ ሴንተር ስቶሬጅም ያለበት ኢንተርኔቱ እየፈጠነ ብዙ ካፓሲቲም እየኖረውም ብዙ ነገርም ለዛ ላይ ኢኖቬት ለማድረግም የሚመች ይሆናል። መልካም ወደ ቀጣይ የሀገር ውስጥ መረጃ ነው የምናልፈው። በሀገራችን በዘጠኙም ክልሎችና በሁለቱም ከተማ መስተዳድሮች ውስጥ በሚገኙ ሁለት መቶ ስልሳ ወረዳዎች ላይ የተቸገሩ ቤተሰቦችን ለመደገፍ የሚያስችሉ ከ ሀያ ስድስት በላይ ፕሮጀክቶችን በመቅረጽ እየሰራ እንደሚገኝ የእናቶችና ህጻናት ዘርፈ ብዙ የልማት ድርጅት አስታውቋል። ዘጠኝ ዋ ና ዋ ና ዘርፎችን በመለየት የተቸገሩ የህብረተሰብ ክፍሎችን ለመደገፍ እየሰራው ነኝ ያለው ድርጅቱ ከእነዚህም መካከል አንድ ለአንድ የትምህርት ፕሮግራም ይገኝበታል ብለዋል። በዚህም ከተለያዩ በጎ አድራጊ ድርጅቶችና ግለሰቦች ጋር በመተባበር ልጆችን በትምህርት የሚደግፍ ሲሆን በአሁኑ ሰዓት የሁለት መቶ አንድ ተማሪዎቹን ሙሉ ወጪ በመሸፈንና የስነ ልቦና ምክር በመስጠት ትምህርታቸውን እንዲከታተሉ እያደረገ መሆኑም ተገልጿል። ለዚሁ አነስተኛ ገቢ ያላቸው ቤተሰቦችን በመደገፍ ልጆቻቸው በትምህርት ገበታቸው ላይ እንዲቆዩና ና የተለያዩ ማህበራዊ ድጋፎችን ለማድረግ ለሚሰራው ስራም ትብብር ያደረጉለት አጋሮቹን ባዘጋጀው መሰናዶ አመስግኗል። ድርጅቱ የሚደግፋቸው ቤተሰቦችና ተማሪዎችም እዚሁ መሰናዶ ላይ ተገኝተው ለተደረገላቸው ድጋፍ ምስጋናቸውን ቸረዋል። ድርጅቱ ከተቋቋመበት 1989 ዓ ም ጀምሮ በጤና፣ በትምህርት፣ ሴቶችን በኢኮኖሚ በማብቃት በአየር ንብረት ለውጥና በአካባቢ ጥበቃ እንዲሁም ደግሞ በምግብ ዋስትናና በሌሎችም ዘርፎች በርካታ ስራዎችን ሲሰራ ቆይቷል መባሉን የነገረችን ባልደረባችን ገነት ደንሰማ ነች።